እዛ ነው ያለው፣ እዚህ ነው ያለው ይላል። አይደብርም። ለራስህ አማን እንዲህ ነው የሚለቅ ይላል። ጭንቅላትን ቢጠይቅ አማን እኮ የትናንትና አራት አመት ልጅ እኮ ነው። እንዲህ ማለት ነበረበት ብለህ ነው ህሊናን መጠየቅ የነበረበት። እንደዚህ ነው ድራማ የምትሰጠው ለሰው። ሰው ከተቀመጠበት በቃ ከዛ ሰው ሲናገር ደግሞ ታ በቃ የሆነ ነገር ጠይቀህ ስላልተደረገልህ ብቻ ላይ ብለህ እየወጣህ መንዘባዘብ የለብህም። እንደፈለግክ እኮ ተጫወት፣ ገብተህ መብትህ ነው መጫወት። ቱ ስለራስህ ሰዎቻችን ግን ሀብቱ ስማርት ከሆነች ቁጭ ብላችሁ ምታዩ ታያላችሁ። ስለሷ ግን አላስወራችም። እኔ በአንተ እኮ ነው የምትሰደበው። ማን አባቱ ነው እኔን ስማርት ስማርት የሚጫወትብኝ? እኔ ላይ መጡ። ስለ ልጆቿ አባት ግን አላስወራችን አንባታው ግን ስላምታ አልሰራችም። እኔ አሁንም ጂጂ እኔ በጣም ነው መወድሽ እማከብርሽ። በምታከብሪኝ መጠን አይደለም ኤክስትሬም እንደምታከብሪኝ አውቃለሁ። አይነውስ ግን ፕሊዝ ጂጂ፣ የምትወጂኝ ከሆነ ኔክስት ታይም ይገባ ሲገባ ስለራሱ ያውራ። በቃ ዶን ሜንሽን ማይ ኔም ኢቨን በቃ ስለኔ አታውራ ፕሊዝ። ገብተህ የምትወዱ ሰዎች ደግሞ እንደዚህ አይነት ሰው እያስገባችሁ ማሜን እኮ በጣም ነው መወዳት እያላችሁ ሳይለንት ኪለር አቱ ነው ጋይስ፣ አሮን ነረ። በቃ እኔ ምክርም ዝክርም መፈልግ ሰው አይደለም እሱ። መምከር ከፈለጋችሁ እዛው ምከሩት በቃ። ማን ሰው በውጭም በቤቱም ሰላም ያጣል እንዴ እንደዚህ ገብቶ ሲያወራ። ሰው ለሚወደው ሰው ከሆነ ኖ ኖ ኖ፣ በቃ ስታፕ ስታፕ፣ እንደዚህ አታውራ። አይኖ እሷ ለመምከርም ምናምንም ፈልጋ ነው ግን ኖ ሰው ሶስት ዓመት ያወራውን ወሬ እየመጣ የተንዘባዘበ የሚደግም ከሆነ እስናን ኖርማል ኖርማል አይደለም። ወደሃል አርፈ ተቀመጥ፣ አልቀመጥም። እዝም እየወጣው ነው ማዋረድ፣ እንደዛ አይሆንም። ወልዳል፣ በቃ ወልዳል፣ ወልዳል። ስለ ወለድክ ይሄ ሁሉ ኤክስኪዝ የሚሰጥ ስለ ወለድክ ነው። ሌላ ምን አለ? ልክ ፖሎን ከሆነ እንደ ሕፃን ልጅ ስቲል ቻይልድስ ነው። አንተ በቃ ከልጆች የማትሻል፣ ሰውን ትግስት አታስጨርስ፣ የሰውን ትግስት አትፈታተን። እኔ አብሬ የተኛሁበትን ሰው አላዋርድም አልኩ። አልወድም እንደዚህ አይነት ሴት አይደለሁም ወይ? እኔ ሰው ጋር ስትጣሉ የሚመጣው ነገር እኮ የሚያበሽቀኝ ገ እንትና እንዲ ላላች የመጀመሪያ የሰው ልጅ ዊክነሱ ምንድን ነው? እንትና እንዲ ብሏል ብሎ ሊያብራራ ከገባ በቃ፣ እዚህ ላይ በላይ የምትጠቀሙ ሰዎች ወሬበር ጉኬርስ ማንም ምንም ይበል ማሜ ስላደረቃት ሴክሹዋል ፖዚሽን የነገረች

ሸቃባ ድራማ ይፈልጋል እንዴ! በጠዋት መጡ ከተቀሰቀስኩበት ድራማ ሀያ አንድ ቀን ሃያ ምናምን ቀን ሲታሰር እንደዛ ይገርም ጥንባታ እኔ ወንድ ነው የወለደኝ። እንደዚህ አይነት የተግማማ ነገር የለኝም። ብሽቀት ብሽቀቶች ለምታወሩት እንኳን ህሊናችሁ የማይጠይቃችሁ ደደቦች አሸማቃችሁ ሙታችኋል። አቤት አቤት እከካሙሉ ለዛ ነው እኔ ማብራሪ አልወድም። አታብራራ እየገባ አታብራራ ውቄርስ ርስሷ ብትል ሁሌ ገብተ ልታብራራ የምትለው ነገር ነው የሚያበላሸው። ትበልስ ኦኬ ብትልስ ሴት ልጅ ታዲያ ለባሏ ፖዚሽን ምን ደስ እንደሚላት ካልተናገረች ምን ባልና ሚስት ናቸው? ታ ሶኬ ካልካለ እኔ እኮ አላመመኝም አልተሰማኝም። ገብተ ለማሳመናት ሞክር። ከአንተ የባሱ ደንቆሮች ናቸው ቁጭ ብለው የሚያወሩት ስለኔ። ሰው ነቢግ ለማን ነው የምታሰማ? ለእነዚህ ካንድ እየተሰጣቸው ቪቪ ብለሻል አላልሽም ላይቭ ላይ ፐርሰናል የምታውቃቸው ሰዎችን ምርጫሽ መች አይደለች፣ ብዬ ተባለች ለምትታየቅ ደንቆሮ ብየሽ ያለው አላልኩሽም፣ ብለን ወጠ ትናገራለን። ትንሽ እንኳን ከኔ ቢሰጥ እኮ ጎበዝቶን ነበር፣ ግን የለም። አንዳንዴ ይታደሉታል እንጂ፣ ልክ እንደ ትዳር ትዳር ፈልገን መንገባበት ነገር አይደለም። ፈጣሪ የሚሰጠን ነገር ነው።

እግዚአብሔርዬ አንዷ ሴት በህይወት መጣ ህይወት እንዴት እንደሆነ ታስተምር ምለው ለዚህ ነው። በቃ አንዷ እውነቷ ነው ምርር ብሎኝ አለች። የአራት ልጅ አባቷ አንድ ሴት ይስጠው ና ይውለድ ስላለ ወለደ። ተገላገልኳለች ጆኒ ላይ አምላኬ እስቲ ቀምሷት እያንዳንዳችሁ እንደ እነዚህ አይነት ወንዶችን እያገባችሁ ብትቀምሷት ጥሩ ነው። አንተ ዝም ብለ ፍርቤንጅ አይደብርም እንዴ? ለራስክ ፍርቤንጅ ነው ብለ ታስባለ ግን ጅት ነው። ልጆችን የምትዝህልህን እናት በደንብ አርገ ርስፔክት አርገ ነበር ምትዛ፣ ስማርት የሆነ ወንድ ያውም አንተ ምንም ሳት ከፍል ምንም ሳትከፍል እኮ ነው እንደዚህ ምታላገጅ። ምንም ሳትከፍል ልጆች እየተያያዙልን ነው በስነ ስርዓት። እንደኔ አይነት ሴት እንደዚህ አታረጋትም ነበር። ጣፍቶኝ ነው። ሕግ ያለበት ሀገር ላይ ነው ያለት። ግን ያው ማለት ምንም ቤተሰብ ያንን ያንን እያየው ነው ማለት እኔ እንደዚህ የሚያደርጋት ሴት ልጆች ነው የምትደረግ ሴት ልጅ ቤት ውስጥ ማለት አንተ ለኪዳነ ምሕረት ለመድኃኒዓለም ሰጥቼዋለሁ ትላለች። እኔ ደግሞ ለሚካኤል ሰጠሁት።

አምላኬ እውነት እንደው ኑሪ ሲለኝ ነው። አይዛልቀ ደግሞ እነዚህ ደነዞች አግብተም ባልሽ እኮ ባልሽ እኮ አገባ እያሉ ደግሞ ይመጣሉ ር እንደው አምላኬ ግን ምን ይሻላል? የወለደችስ ተገላግላለች በደህና ቀን አጀንዳ በቃ ኤሪ ኤሪ ኤሪ እኔ ሰው ጋር ስታላ እየጠበቅ እየመጣ ማብራሪያ ስጥ ይሮሀብት እኔ ታዲያ ይፈረድብኛል? እናትዬ እየወጣሁ ብጮህ ጋር እየወጣሁ ብጮህ ይፈረድብኛል። አንተ በአሜሪካ ላይ ስትፈልግ ትረዳለህ፣ ሳትፈልግ አትረዳም። በቃ እንዳንተ እኮ የለም ዓለምተኛ ጪንጥርቅ ቤ ቀቡኝ ይላሉ። እንዳንተ እኮ ዓለምተኛ የለም ጆኒ። እረ፣ ጓደኞች የላችሁም እመካችሁ? ወንዶች እስኪ ንገሩት ሁለት ሰዎች እኮ ትኖራላችሁ ከትዳራችሁ። አንዳንዴ እኮ ሰዎች ከሰዎች ለርን ያደርጋሉ። ጭንቅላት ያላቸው ሰዎች ያውም እንደዚህ ፋሲሊቲ እየተሟላ ልጆች የተያዘልን ከመንግስት አንድ ነገር ሳንቀበል ልጆችን ማሳደግ እኔ እኮ ነኝ ጀግና። ለዛ ኮነ ወጥቼ የምፎክረው እኔ ማን አባቱ እኔ አንገት የሚያስገባኝ ከአባቱ ማን አልቀበልም። ብስብሶች እከካ ስለኔ ልጅ አስተዳደግ ልትነግሪኝ መስፋት? ሄዲ አባቱ ላይ እንኳን ሁለት ሺህ ብር አንድ ሺህ ብር ቢሰጠኝ ጉዳይ አይደለም። እኔ ማሚ ያውቃል፣ ራሱ ሲፈልግ ይሰጣል፣ ሳይፈልግ አይሰጥም። እኔ እንደዚህ ምንትን ምንም አይደል ነው። ቢኮዝ አንድ ሰው ለልጅ እርዳታ ተብሎ የሚረዳ ከሆነ ዳስቴት ያኔ ነው።